ፈያታዊ ዘየማን አምላኩ ለመነ በቀኛ ቆመው ዘን ጌታን ተማጸነ። ወንበዴ ብሆንም ሽፍታ ወንጀለኛ መብጣትናሰው ከድነት ወደኛ የወንበዴው ወደ ገነት መግባት በቀላሉ የሚታይ አይደለም። አዳምና ልጆቹ የብሉይ ኪዳን ጻድቃን ሁሉ በሲኦል ተግዘው እየጠበቁ ክርስቶስ አንድን ወንበዴ ዛሬ ከኔ ጋር በገነት ትሆናለህ ማለቱ እጅግ አስደናቂ ነው። የግራው ወንበዴ አንተ እግዚአብሔር ልጅ ከሆን ራስንም እኛንም አድን አለ። ከዚህ በላይ ማዳን ከየት ሊመጣ? ከመስቀል ወርዶ ወደ ቤት ከመሄድና መስቀል ላይ ያሉ ወደ ገነት ከመግባት ተአምር የትኛው ነው? ምዕራፍ አምስት የመጨረሻዎቹ የጌታችን ስብከቶች ክፍል ሁለት አምንስቲቲ ሙኪሪያ አንቲ ፋሲሊያሱ ጌታችን በዚያች በዕለተ ዓርብ በመስቀል ላይ መሰቀሉ ብቻ ሳይሆን ከሁለት ወንበዴዎች ጋር መሰቀሉም ለሊቃነ ካህናቱና ለፈሪሳውያን እጅግ ደስታ ነበረ። ክርስቶስ በርባን ሊሰቀልበት በሚገባው ቦታ ላይ ዕድሜያቸውን ሙሉ ደም እያፈሰሱ ከኖሩ ሽፍቶች ጋር መሰቀሉ እርሱንም በተመልካች ዘንድ እንደ ወንጀለኛ እንዲቈጠር ስለሚያደርገው ጠላቶቹ ደስ ተሰኝተው ነበር። ይህንን በማድረጋቸው ግን አስቀድሞ ስለ እርሱ ከአመፀኞች ጋር ተቈጠረ ተብሎ የተነገረውትን ቤት ተፈጸመባቸው። ጌታችን ከኀጢአተኞች ጋር መቈጠር የጀመረው በዕለተ ዓርብ አልነበረም። ከተወለደባት ሌሊት ጀምረን ብንመለከት እኛን ከቅዱሳን ማኅበር ለመደመር እርሱ ከኀጢአተኞች ጋር ተቈጥሮ ነበር። የተወለደበት ሌሊት ከአውግስጦስ ቄሳር ዓለም ሁሉ እንዲቈጠር ትእዛዝ የወጣበት ወቅት ነበር። በዚህም ምክንያት ቅዱስ ዮሴፍ ከመቤታችን ጋር ወደ ቤተልሔም ለመቈጠር ሲመጣ ጌታችንም በዚያች ሌሊት ተወለደ። ሰማያዊው አምላክም በቈጠራው ጊዜ በመወለዱ ምክንያት የብዙ ኀጢአተኞች ስም በተመዘገበበት የሮማውያን የሕዝብ ቊጥር መዝገብ ላይ ተመዘገበ። እኛ በሰማያት በሕይወት መጽሐፍ ላይ ስማችን ይጻፍ ዘንድ እርሱ በኀጢአተኞች መዝገብ ላይ ተራ ቁጥር ተሰጠው። ከዚያም በኋላ በምድር ላይ በተመላለሰበት ጊዜ ሁሉ ለበሽተኞች እንጂ ለጤነኞች ባለ መድኃኒት አያስፈልጋቸውም እያለ ኀጢአተኞችን ይቀበልና ወደ እርሱ የሚያቀርባቸው ነበር። በዚህም ምክንያት አይሁድ የኀጢአተኞች ወዳጅ ብለው ስም አውጥተውለት ነበር። በዚህች የሥቃይ ዕለትም ከሚወዳቸው ኀጢአተኞች ጋር ተቈጠረ። የጌታችን ስለ እኛ ሲል ከኀጢአተኞች ጋር መቈጠሩ ለእያንዳንዳችን ጥልቅ መልእክት አለው። ስለ እኛ ሲል የሞተልን አምላክ እኛ ደግሞ ስለ እርሱ እንድንኖርለት ይፈልጋል። ቅዱስ ጎርጎርዮስ ዘንዚናዙ እንዲህ ይላል፦ ክርስቶስ ባንተና በኀጢአት ምክንያት ከሕግ ተላላፊዎችና ከዓመፀኞች ጋር ከተቈጠረ አንተ ደግሞ ስለ እርሱ ስትል ሕግን ከሚፈጽሙ ከቅዱሳን ጋር ተቈጠርለት። ይህ ጥሪ እውነተኛ አምላካዊ ጥሪ ነው። ምክንያቱም ከወንበዴዎች ጋር ለእኛ ሲል የተቈጠረው አምላክ የሚጠይቀን እኛ ከንጹሓን ጋር እንድንቈጠር ብቻ ነው። ቅዱስ ባስልዮስም እርሱ ስለ እኛ ሲል ሰው ሆነልን፣ እኛ ስለ እርሱ ስንል እንደ አምላክ እንሁን፣ እንቀደስ ብሏል። ከዚህም በተጨማሪ ሁለት ወንበዴዎች በግራና በቀኙ ተሰቅለው በቀኙ የተሰቀለው ወደ ገነት ሲገባ በግራ ያለው ግን ከና መጹ ጸንቶ ቈይቶአል። ይህም በዕለተ ምጽአት ጌታችን ለፍርድ ሲመጣ የሚያደርገውን የሚያሳይ የጌታችን ተግባራዊ የምጽአት ትምህርት ነው። በዚያን ዕለት እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል፣ በጎቹን በቀኙ ፍየሎችንም በግራ ያቆማቸዋል ተብሎ ተጽፏል በማቴዎስ ወንጌል ምዕራፍ 25 ከቁጥር 32 ላይ በመስቀሉ ላይ ሆኖ ዛሬ ከኔ ጋር በገነት ትኖራለህ ብሎ በመናገር በተሰቀለም ጊዜ አምላክነቱ እንዳልተለየውና በዕለተ ምጽአት የሚፈርደው አሁን በመስቀል ላይ የተሰቀለው አምላክ መሆኑን እዚያው ስራውን ጀምሮ አሳየ ከጌታ ጋር አብረው የተሰቀሉት ሁለቱም ወንበዴዎች በመጀመሪያ ከካህናት አለቆች ጋር ተደርበው ክርስቶስን ይነቅፉት ነበር። ድንገት ግን ከሁለቱ አንዱ ወንበዴ ነቀፋውን ትቶ ተመለሰ። ጓደኛው አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሲሳደብ፣ እርሱ ግን አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው ይህ ግን ምንም ክፋትን አላደረገም ብሎ ገሰጸው። ከዚያም በታላቅ ትትናም ተሞልቶ ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ ብሎ ለመነ። የዚህን ወንበዴ ልመና ደጋግመን ከመስማታችን የተነሣ አናስተውለው ይሆናል እንጂ እጅግ አስደናቂና ከአንድ ወንበዴ ይወጣል ተብሎ የማይጠበቅ ትልቅ ልመና ነው። የመጀመሪያው ነገር ይህ ወንበዴ ክርስቶስን ጌታ ሆይ ብሎ መጥራቱ ነው። በእርግጥ ብዙዎች ክርስቶስን ጌታ ሆይ ብለው ጠርተውታል። ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥቴን አያወርስም ብሎ እስከሚናገር ድረስ ለብዙዎች ክርስቶስን ጌታ ሆይ ማለት ቀላል ነበር። በዕለተ አርብ ግን ክርስቶስን ጌታ ሆይ ያለው የለም። ሲሰደብ፣ ሲገረፍ በዋለባት በዚያች ዕለት ይሰቀል ብለው ከመጮህና በስድብ ከመተባበር በቀር ማንም እንደ ጌታ የጠራው የለም። ይህ ወንበዴ ግን አብሮት እንደ ወንጀለኛ ተሰቅሎ ማየቱ ጌትነቱን ሳይሰውርበት ክርስቶስን ጌታ ሆይ ብሎ አከበረው። በመንግሥትህ የሚለው ንግግርም አስደናቂ ነው። ጲላጦስ ንጉሥ ነህን ብሎ ሲጠይቀው መንግሥቴ ከዚህ ዓለም አይደለችም ከዚህ ዓለም ብትሆን ኖሮ ሎሌዎቼ ይዋጉልኝ ነበር ያለውን ሰማያዊ ንጉሥ ይህ ወንበዴ ንጉሥነቱን ተረድቶ በመንግሥትህ አለው። የሾህ ዘውድ እንጂ የወርቅ ዘውድ እንዳልደፋና በሥቃይ ላይ እንዳለ ቢያይም የሚታየውን ትቶ የማይታየውን መንግሥቱን አስተዋለም። ምንም ነገር የሌለውን ወታደሮች ያልተከተሉትን የተሰቀለ ሰው አየ። ንጉሥ እንደሆነ ግን አመነበት። የዚህ ሰው እምነት ምንኛ ያማረ ነው! ይሁን በዴ በክርስቶስ ያመነው አሳና እንጀራ አበርክቶ ሲያበላ አይቶት ሳይሆን በውሃ ጥም ሲሰቃይ አይቶት ነው። የወንበዴ ክርስቶስን ያየው በታቦር ተራራ እንደሆነው ፊቱ እንደ ፀሐይ ሲያበራ ሳይሆን ባየነውም ጊዜ እንወደው ዘንድ ደም ግባት የለውም እንደ ተባለ ፊቱ በደም በተለወሰበት እለት ነው። ነገር ግን አመነበት። ከዚህም አልፎ ማንም ያልተረዳውን አዲስ ምስጢር አውቆ ትንቢት ተናገረ። ካጠገቡ ያለው ክርስቶስ በመስቀል ላይ ሞቶ የሚቀር እንዳልሆንና ተነስቶ ወደ ሰማይ አድርጎ ዳግም ሊፈርድ እንደሚመጣ አውቆ በመጣህ ጊዜ አስበኝ አለ። ያለ ጥፋቱ እንደ ተሰቀለ እንደ እግዚአብሔር ነቢይ ወይም ጻድቅ ቆጥሮ ለመንግሥቱ እንዲያበቃኝ ለምንልኝ እንኳን አላለውም። ሰማያዊ ዳኛ ከቅድስ ሥላሴ አንዱ ወልድ ሰው ሆኖ ካጠገቡ እንደ ተሰቀለ አውቆ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢትዮጵያዊው የነገረ መለኮትና የዜማ ሊቅ ቅዱስ ያሬድ በጾመ ድጓ ድርሰቱ ይህንን ወንበዴ፣ የቀኝ ወንበዴ ሆይ ይህን ታውቅ ዘንድ ማን አስተማረህ? ማንስ ነገረህ? ታያታዊ ዘይማን መኑ መሐረከ ወመኑ ነገረከ ታይምር ዘንተ ሲል ይጠይቀዋል። ቅዱስ ቄርሎስም ነፍስን ያበራልህ ምን አይነት ኃይል ነው? ካንተ ጋር ተዋርዶ የተሰቀለውን እንድታመልከው ማን አስተማረህ ብሎ ሲጠይቅ ቅዱስ ዮሐንስ አፈወርቅ ደግሞ አንተ ወንበዴ እስቲ ንገረኝ የእግዚአብሔር መንግሥት እንዴት ትዛለህ? አሁን በዐይነ ፊት እያየ ያለኸው ችንካሮችን፣ መስቀሉን፣ ክስን፣ ማዋረድን አይደለምን? ብዬ ጠይቀዋለሁ ብሏል። ሊቃውንቱ ይህንን ወንበዴ እንዲህ በመደነቅ ከጠየቁት በኋላ ነቢዩ ዳዊት አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራህ ማን ይኖራል? ብሎ ራሱ የጠየቀውን ጥያቄ በመንፈስ ቅዱስ ተሞልቶ በራሱ አንደበት እንደመለሰ ሊቃውንቱም የወንበዴው ምላሽ ምን እንደሚሆን በጸጋ ተሞልተው በማስተዋል በውብ ኦርቶዶክሳዊ ሥነ ጽሑፋቸው ራሳቸው ይመልሳሉ። ወንበዴውን ማን አስተማረ ብሎ በዜማ የጠየቀው ቅዱስ ያሬድ የጀመረበትን ዜማ ሳያቋርጥ አያይዞ ነቢያተ ኢህተትኩ ወሐዋርያተ ኢተሮኩ አላ ፀሐይ ቀጸበተኒ ሶበሪኩ አመንኩ ኀይለ መስቀሉ መድኃኒተ ኮነኒ። ነቢያትን አልጠየቅኩም፣ አዋርያትንም አልተከተልኩም፣ ፀሐይ ጠቅሳ መለከተችኝና ባየው ጊዜ አመንኩ፣ የመስቀሉም ኀይል መድኃኒት ሆነኝ ይላል። ይህ ወንበዴ ባጠገቡ የተሰቀለው አምላክ መሆኑን ያወቀውና አምኖ የዳነው ፀሐይ በአምላካዊ ኀይል በመጨለሟ አስተምራው ነው ለማለት ነው። በግብረ ሕማማት ዲያቆናት በወርድ ንባብ የሚያነቡት የአርብ ዘጠኝ ሰዓት ምንባብም ወንበዴው የሕይወት ራስ በእንጨት ላይ ተሰቅሎ ባየ ጊዜ እንዲህ አለም፣ ከእኛ ጋር የተሰቀለው ሰው የሆነ አምላክ ባይሆን ኖሮ ፀሐይ ብርሃኑን ባልሰወረም ነበር፣ ምድርም በመንቀጥቀጥ ባልተነዋወጠች ነበር። እርሱ ሁሉን የሚችል አምላክ ቢሆን ነው እንጂ ይላል። ይህንን ወንበዴ የእግዚአብሔር መንግሥት እንዴት ትዝ አለህ? አሁን በዐይን ፊት እያየ ያለኸው ችንካሮችን፣ መስቀሉን፣ ክስን፣ ማዋረድን አይደለምን? ብሎ የጠየቀው ቅዱስ ዮሐንስ አፈወርቅ ደግሞ እርሱም እንዲህ ሲል የሚመልስልኝ ይመስለኛል ይላል። አዎን እነዚህን ሁሉ አይቻለሁ፣ ነገር ግን መስቀሉ የእግዚአብሔር መንግሥት ምሳሌ ነው። ስለዚህ ስለ በጎቹ የሞተውን የተሰቀለውን ንጉሥ እጣራለሁ በማለት መስቀሉ ራሱ የመንግሥቱ ምልክት ሆኖ እንደ ታየው ያመለክታል። አባ ጊዮርጊስ ደግሞ የዚህ ወንበዴ ልብ መሰበር ምክንያት በአስደናቂ መንገድ ያየዋል። ሐዋርያቱ እነ ጴጥሮስ በመንገድ ሲያልፉ ጥላቸው በበሽተኞች ላይ ሲያርፍ ይፈውስ እንደ ነበር፣ ይህ ወንበዴም ከኀጢአት የተፈወሰው ከጌታ በስተቀኝ በተሰቀለ ጊዜ የክርስቶስ የመስቀሉ ጥላ አርፎበት ሳይሆን አይቀርም ይላል። በእውነት የጌታችን የመስቀሉ ጥላ በእኛም ላይ ቢያርፍብን ምንኛ በተጸጸትንና ለገነት በበቃን ነበር። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ተብሏልና፣ በጥላ ውስጥ ማደር ትልቅ ጸጋ ነው። ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ የሚለው የዚህ ወንበዴ ጸሎት እጅግ የሚያራራ ትሕትናን የተሞላ ጸሎት ነው። ቅዱስ ቄርሎስ ዘኢየሩሳሌም የዚህን ትሑት ወንበዴ ጸሎት እንዲህ ሲል ያብራራዋል። ጌታ ሆይ አስበኝ፣ ወደ አንተ ጮኋለሁ። የሕሊናዬ ዐይኖች የተዘጉ ቢሆኑም አንተ ግን አስበኝ። ሥራዬን ግን አታስብብኝ። ሥራዬ ሳስበው እጅግ የሚያስጨንቀኝ ነው። ጌታዬ ሆይ አስበኝ። መንገደኛ ሰው አብሮት የተጓዘን ሰው ያስበው የለምን? በመስቀል መንገድ ላይ አብሬ የነበርኩትን እኔንም አስበኝ። አሁኑኑ አስበኝ ልልህ አልደፍርም። ነገር ግን በመንግሥትህ በመጣ ጊዜ አስበኝ። መጽሐፍ ቅዱስን ወደ ጸሎት በመለወጥ ጥበቧ የምትታወቀው ኦርቶዶክሳዊት ቤተ ክርስቲያናችን ወንበዴው በኀጢአት ለማናን ለማናን ሰው ለእኛ ለደካሞቹ መማፀኛ የሆነን ዘንድ በጥልቅ ተመስጦ ይህንን ጸሎት በግዕዝ በእዝልና ባራራይ እያፈራረቀች ታዜመዋለች። በመስቀል ላይ የተቈረሰው ሥጋውና የፈሰሰው ደሙ በታቦት ላይ በሚሰዋበት በሥርዓተ ቅዳሴ ላይ ቀሳውስት ዕጣን እያጠኑ በሕዝቡ መካከል ሲዞሩ፣ ዲያቆናቱ ከሕዝቡ ጋር እየተቀባበሉ

አቤቱ በመንግሥትህ አስበን በቅዱስ መስቀል ላይ ሆነ የቀኙን ወንበዴ እንዳሰብከው እኛንም በመንግሥትህ አስበን እያሉ በዜማ ይማጸናሉ። በዕለተ አርብ የስቅለት ቀን ደግሞ ይህ የወንበዴ ጸሎት በተጸለይበት ሰዓት ላይ ከስግደት ጋር በልዩ ሥርዓት ይጸለያል። በዚያን ዕለት ግን የጸሎት በግዕዝ ብቻ ሳይሆን አቤቱ በመንግሥት በመጣ ጊዜ አስበኝ የሚገኝበት የሉቃስ ወንጌል በተጻፈበት በግሪክ ቋንቋና ሁለት የቅብጥ ቋንቋ ቃላት ተጨምረውበት የፀሐይን መጨለም ለማመልከት የሚያዜሙት ካህናት በወፍራም ጨርቅ ውስጥ በጋራ ተሸፍነው በልዩና ውብ ዜማ ከስግደት ጋር በቅብብል ይዜማል። ሙሉ ቃሉ ወደ ግዕዙ ሲመለስ ጥቂት ለውጦች ቢኖሩትም አምንስቲቲ ሙኪሪያ አንቲ ፋሲልያሱ አምንስቲቲ ሙኪሪያ አንቲ ፋሲልያሱ አምንስቲቲ ሙዳሱጣ አንቲ ፋሲልያሱ ምንስቴቲ ሙኦታን ኤልቲስ አይስቴን ባሲልያንሱ የሚል ሲሆን ትርጓሜውም አቤቱ በመንግሥት አስበን፣ ቅዱስ ሆይ በመንግስት አስበን ከሁሉ ከፍ ያል ሆይ በመንግስትህ አስበን ማለት ነው። ይህ ወንበዴ በዚያች ዕለት ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ ብሎ በቀረችው እድሜ ነፍሱን ማዳኑ አስደናቂ ትምህርት ነው። ዐሥራ አንድ ሰዓት ላይ ለመጡት ሠራተኞች ከዋሉት እኩል ደሞዝ የሚሰጠው ፈጣሪም የጥቂት ሰዓት መመለሱን ተቀብሎ ዛሬ ከእኔ ጋር በገነት ትሆናለህ አለው። ይህ ወንበዴ ብዙ ዘመኑን በዝርፊያና ንጥቂያ ያሳለፈ የነበረ ቢሆንም በመጨረሻዋ ሰዓት ግን ግፈኞች ይናጠቋታል የተባለችውን የእግዚአብሔር መንግሥት ለማግኘት ተናጠቀ። ቅዱስ ኤፍሬም እንዲህ ይላል፣ ከሚነበበው ቅዱስ መጽሐፍ ውስጥ ለደስታዬ ምንጭ የሆነ ቃል ወደ ጆሮዬ ጥልቅ አለ። ይህም ለነፍሴ እረፍትን የሰጣት የዚያ ወንበዴ ነገር ነው ጌታችን እጅግ ብዙ ከሆኑት ጠላቶቹ መካከል ሆኖ ለዚያ ወንበዴ እንዴት እንደራራለት ሰማው። አቤቱ፣ እኔንም የስምህን ድምፅ ስሰማ በደስታ የምሞላ ባሪያህን ወደዚያች ገነት ውሰደኝ። ሕሊናዬ በዚያ ሊመሰጥ ክንፎቹን እያማታ ነውና፣ ይላል። የቀኙ ወንበዴ ጌታ ሆይ በመንግሥትህ አስበኝ ብሎ ከመማፀኑ በፊት የተናገራቸው ቃላትም ትልቅ ዋጋ የሚሰጣቸው ናቸው። የመጀመሪያው አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን የሚለው ንግግር ነው። ይሆን በዴ በመስቀል ላይ መናገር የጀመረው በጥበብ ነበር። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን አትፈራምን ብሎ ጓደኛውን መገሰጹ እርሱ በዚያ ፍርድ ላይ ያለ እግዚአብሔርን መፍራት ለመጀመሩ ማሳያ ነበር። እግዚአብሔርን መፍራት ወደ ሕይወት ይመራል ተብሎ ተጽፏልና የወንበዴው ፈሪሃ እግዚአብሔር ወደ ገነት መራችው። እንደዚህ ባለ ፍርድ ሳለህ ማለቱ ደግሞ ይህ ወንበዴ በመስቀል ላይ ተሰቅሎ እየተሰቃየ ባለበት ሰዓት እንደ እርሱ የተሰቀለውን ጌታ መሳደብ እንደማይገባው የሚያሳይ ምክር ነው። እግሩን የሚያመው ሰው ለሌላ እግሩን ለሚያመው ሰው እንደሚያዝን የተሰቀለም ለተሰቀለ ማዘን ነበረበት። እርሱ ግን ጌታችን ላይ እንደ ተፈረደው እንደዚህ ባለ ፍርድ ላይ ሳለ እግዚአብሔርን ሳይፈራ ተሳደበ። ሁለት ወንበዴዎች አብረው ሲዘርፉ የኖሩ ጓደኛሞች ነበሩ። ይህንን እኛስ ስላደረግነው የሚገባንን እንቀበላለን የሚለው ንግግር ሁለት ወንበዴዎች ከስር ከመሠረቱ የሚተዋወቁ ወንበዴዎች እንደነበሩ የሚያሳይ ነው። ምክንያቱም ስለማያውቀው ሰው ለመስቀል ሞት የሚያበቃ በደል ሰርተሃል ብሎ ደፍሮ ሊናገረው ባልቻለም ነበር። እነዚህ ወንበዴዎች እኩል ቢበድሉም እኩል ግን አልተጸጸቱም። ለሥጋቸው አብረው ኖረው ለነፍሳቸው ሲሆን ተለያዩ። ዛሬ ቢካፈሉት ለሁለቱም የሚበቃ የሕይወት እንጀራን አግኝተው ነበር። አንዱ ሲበላው፣ ሌላኛው ግን ረግጦት አለፈ። ጌታችን የተሰቀለው ከሁለቱም በኩል ቅርብ ርቀት ነበር። ሁለቱም የመስቀሉን ታምራት አይተዋል። የተመለሱት ግን ሁለቱም አይደሉም። እንደ ሸክላና ሰም ሆኑ። ሁለቱም ወደ ፀሐይ ክርስቶስ ቀረቡ። አንደኛው እንደ ሸክላ በፀሐይ ምክንያት ሲጠነክር፣ አንደኛው ግን ቀልጦ ቀረም። በዚህ ምክንያት ሦስት መስቀሎችን በቀራንዮስ እናይም ሦስት ነገሮችን እናስታውሳለን። የመካከለኛውን ቅዱስ መስቀል ስናይ ያለ ኀጢአት ለቤዛነት የመሞት ምልክት ሆኖ ይታየናል። የቀኙን መስቀል ስናይ ንስሐ ገብቶ የመሞት ምሳሌ ሆኖ ይታየናል። የግራውን ስናይ ግን ከኀጢአት ጋር የመሞት ምልክት ይሆንብናል። እግዚአብሔርን አትፈራው ምን ብሎ በማያውቀው ቃለ እግዚአብሔር ጓደኛውን ሊሰብክ መሞከሩ በራሱ ባልንጀራን መውደድ ነው። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት ላስተምራችሁ ያሉት እነ ዳዊት በብዙ ዕውቀት ተሞልተው ነበር። ይህ ወንበዴ ግን ባቅሙ ራሱን ሊመለስ ሲል ጓደኛውን ለመመለስ ሞከረም። ቅዱስ ዮሐንስ አፈወርቅ እንዲህ ሲል ያመሰግነዋል። ይህንን ወንበዴ ማድነቅ ብቻ ሳይሆን አመሰግነዋለሁ። ምክንያቱም ስለ ራሱ ሥቃይ ብቻ አላሰበም። ይልቁንስ ስለ ራሱ ረስቶ ስለ ጓደኛው ተጨነቀና ከክፋት ሊያድነው ሞከረ። በዚያው በተሰቀለበት እንጨት ላይ እንዳለ አስተማሪ ሆነም። የሐዋርያነትን ሕግ እንዴት እንደ ፈጸመ እናስተውል። ስለ ራሱ ብቻ መጨነቅን ትቶ በቻለው አጋጣሚ ሁሉ ሌላውን ከጥፋት ለማዳንና ወደ እውነት ለመምራት ሞከረ። ይወንበዴ ጓደኛውን ከገሠጸ በኋላ ለሌሎች ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን እንዳለ ቅዱስ ጳውሎስ ራሱን ወደ ማዳን ተመልሷል። የሚገባንን እንቀበላለን ብሎ መናገሩ ለዚህ ለተረገመው የመስቀል ላይ ሞት የሚያበቃ ኀጢአትን ሰርቻለሁ ብሎ በደሉን ማመኑና ንስሓ መግባቱ ነበር። ከንስሓው በኋላ ደግሞ ይህ ግን ምንም ክፋትን አላደረገም ብሎ በዕለተ ዓርብ ማንም ደፍሮ ስለ ንጽሕናው ላልመሰከረለት ክርስቶስ ንጹሕ ነው ብሎ መሰከረ። በአጠቃላይ ይህ ወንበዴ በቀረችው ጊዜ ባለበት ሁኔታ ማድረግ የቻለውን ሁሉ አድርጓል። እጆቹና እግሮቹ ተቸንክረዋል። ከአፉና ከልቡ በቀር አንዳች ነገር ሊያደርግ የሚችልበት ነፃ የሆነ አካል የለውም። በእግዚአብሔር ረዳትነት የቀሩትን ነፃ የሆኑ ልቡንና አንደበቱን አቀረበ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናል ተብሎ ተጽፏልና ይላል ቅዱስ ቄርሎስ አክሎም ይህ ወንበዴ በመስቀል ላይ ጸንተው ይኖራሉ የተባሉትን እምነት ተስፋ ፍቅር ወንበዴው አሳይቷል እምነት የተባለው እንደ ተሰቃየ አይቶት በአምላክነቱ ማመኑ ተስፋ የተባለው በመንግሥት አስበኝ ማለቱ ሲሆን ፍቅር ደግሞ በሞት አፋፍ ላይ ሆኖ ጓደኛውን መምከሩ ነው ይላል ጌታችን ለወንበዴው በመንግስትህ በመጣህ ጊዜ አስበኝ የሚል ልመና እውነት እውነት ላአለው ዛሬ ከእኔ ጋር በገነት ትሆናለህ ብሎ ወዲያውኑ መልስ ሰጠም። በኃጢአተኞች ሰዎች ፊት የመሰከረለትን ወንበዴ በመላእክት ፊት እመሰክርልሃለሁ አለው። በግራ ያለው ወንበዴ ሲሰድበው ዞሮ በቁጣ ሳያየው በትዕግሥት ሰምቶ ዝም ያለው ጌታ የቀኙ ማረኝ ሲለው ግን ከአፉ ተቀብሎ ወደ እርሱ ዞሮ መለሰለት። ከቁጣ የራቀ ምሕረቱ የበዛ አምላክ ክፉ ስራችንን ለማሰብ ሲዘገይ ማረኝ ስንለው ግን ለመማር ይፈጥናል። የራበው ሰው ለምግብ የጠማው ሰው ለመጠጥ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል። ስለዚህ ወደ ወንበዴው ዞሮ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ይህን ምሕረት ተስፋ አድርገን ጌታ ሆይ ወደ ቀኝ ወንበዴ ዘንበል ባለው ራስህ አጋንንት በኃጢአት በትር የመቱትን ራሴን ቀና አድርግልኝ እያልን እንጸልያለን። በመንግሥት ስትመጣ አስበኝ ለሚል ልመና በመንግሥቴ በመጣሁ ጊዜ አስብሃለሁ ማለት በቂ ነበር። ጌታችን ግን ይህን ወንበዴ ለመማር ዕለተ ምጽአት እስከሚደርስ ቀጠሮ ሊሰጠው አልወደደም፤ ዛሬ ያለው እንጂ ክርስቶስ ወንበዴውን ከመስቀል ላይ ወደ ገነት ወሰደው። ይህም ንስሐ ከገባን ምሕረቱ እንደማትዘገይ ለማሳየት ነው። የነፍሰ ገዳዩን ሞትም ወደ ሰማዕትነት ሞት ቀየረለት ይላል ቅዱስ ጄሮም። የወንበዴው ወደ ገነት መግባት በቀላሉ የሚታይ አይደለም። አዳምና ልጆቹ የብሉይ ኪዳን ጻድቃን ሁሉ በሲኦል ተግዘው እየጠበቁ ክርስቶስ አንድን ወንበዴ ዛሬ ከእኔ ጋር በገነት ትሆናለህ ማለቱ እጅግ አስደናቂ ነው። የግራው ወንበዴ አንተ እግዚአብሔር ልጅ ከሆንክ ራስንም እኛንም አድን አለ። ከዚህ በላይ ማዳን ከየት ሊመጣ ከመስቀል ወርዶ ወደ ቤት ከመሄድና መስቀል ላይ እያሉ ወደ ገነት ከመግባት ተአምር የትኛው ነው? እርሱ ክርስቶስ የእግዚአብሔር ልጅ መሆኑን ለማሳየት ከዚህ በላይ ምን ማሳያ አለ? የነገረው ለገነት ያብቃህ የሚል ምርቃት አይደለም። አባት ሆይ ይቅርበላቸው እንዳለው አባት ሆይ ገነት አስገባው አላለም። በሥጋው ወራት በመስቀል ሥቃዩ ጊዜ እንኳን በሙሉ ሥልጣን የሚፈርድ ፈጣሪ ገነት ግባ የሚል የሁሉ ባለቤት ነው። ስለዚህ የተናገረው ፍጹም ሥልጣንን በተሞላ አምላካዊ ቃል ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ክርስቶስ ወንበዴውን ወደ ገነት ሊያስገባው ሲፈልግ ይህንን ለማድረግ ወደ አባቱ መጸለይ አላስፈለገውም። ምንም እንኳን ካዳም ጀምሮ ያሉትን ሕዝብ ወደዚያ እንዳይገቡ የከለከላቸው ቢሆንም ምንም እንኳን የእሳትን ሰይፍ ገነትን ለመጠበቅ ቢያቆምም አሁን ግን ክርስቶስ በሥልጣኑ ገነትን ከፍቶ ወንበዴውን አስገባው። ሱራፊ የተባለው መልአክ ከሚገለባበጥ ሰይፍ ጋር በኤደን ገነት ደጃፍ ቆሞ ሰው ወደ ሕይወት ዛፍ እንዳይሄድና ቀጥፎ በልቶ ለዘላለም ሕያው ሆኖ እንዳይኖር ይጠብቃል። ይህ ወንበዴ ግን የሕይወት ዛፍን ካጠገቡ ተተክሎ አገኘም። ይህ የሕይወት ዛፍ መስቀሉ ነበር። ባዳም ፈንታ ከሕይወት ፍሬ ከክርስቶስ ሕይወትን የሚሰጥ ቃሉን ቀጥፎ በልቶ ወደ ገነት ገሰገሰ። ምስኪኑ ሱራፊ ግን ይህ መቅጠፍ የለመደ ወንበዴ በንስሐ እጁ ቀጥፎ የበላውን ዛፍ ቆሞ ይጠብቅ ነበር። ወንበዴውን ባየ ጊዜ የተናገረውን የዕለተ ዓርብ የግብረ ሕማማት ውብ ምንባብ ይህ መልአክ የወንበዴውን ነፍስ ሲመረምራት እናገኛለን የቅዱሳንን ሁሉ ስም እየጠራ አዳም ነህ ወይንስ አቤል ነህ፣ አብርሃም ነህ ወይንስ ዳዊት ነህ ሲለው፣ የእሳቱን ባሕር እንዴት አለፍ አስደንጋጩን የእሳት ባሕር ለመሻገር እንደምን አልፈራህም ሲለው ተጽፎአል። ወንበዴውም የተመረጡትን ጻድቃንን ትቶ ከቀኑ አንዲት ሰዓት ብቻ ያገለገልሁትን እኔን ይቅር አለኝና ወደ ገነት ላከኝ በማለት የጌታችንን የምሕረቱን መጠን በውብ ቃላት ሲመሰክር በቀኛ ይነበባል። ዜማ አምላኩን ለመነ በቀኛ ቆመው ዘን ጌታን ተማሰነ ወንበዴ ብሆንም ሽፍታ ወንጀለኛ መምጣትህና ስው ለድነት ወደኛ